በጽናት የያዝነውን ዓለም ከመሠረቱ የሚንድ ወደ አንድ እጅግ ውስብስብና ልብን የሚረብሽ ምስጢር በጥልቀት እንዘልቃለን። ይህ ታሪክ ስለ ጠፉ አገሮች ብቻ የሚያትት አይደለም። የጊዜ ምሶሶች ሲንቀጠቀጡ፣ የህልውናችን ወሰኖች በድንገት ሲከዱን የሚያሳይ የሰው ልጅ ዕውቀትን የሚፈታተን ታሪክ ጭምር ነው። አብረን ሆነን በምናባችን መጓዝ ወደ አሜሪካው ጂኤፍኬ ዓለም አቀፍ አየር ማረፊያ የቴክኖሎጂው አውራ ጎዳና። እዚህ ሁሉም ነገር በመረጃ የተደራጀ ነው። ሰዎች ሳይሆኑ ሮቦቶች ይሰሩ ይመስል ነገሮች ፍጹም ናቸው። ፓስፖርቶች በሰከንዶች ውስጥ ይፈተሻሉ። የውሸት ሰነድ ወዲያውኑ ይያዛል። ስህተት የሚባል ነገር እዚህ የለም። ነገር ግን እንደ አውሮፓውያኖቹ የዘመን ቀመር ኦክቶበር 6 2025 ዓ.ም በአንድ ቀን ይህ ጽኑ ስርዓት ወይም ሲስተም ተናጋ። አንዲት ሴት ከጃፓን ቶኪዮ በመጣ አውሮፕላን ላይ ነበረች ጉዞዋን በሰላም አጠናቀም እዚያው ጆን ኦፍ ኬኔዲ ኤርፖርት ትደርሳለች የዚህን ጊዜ ነው የአሜሪካ የጉዞ ሰነዷን ለድንበር ተቆጣጣሪው መኮንን ወይንም ኦፊሰር ስትሰጥ መኮንኑ የሰነዱን ሰማያዊ ሽፋን አይቶ ከዚያም በላዩ ላይ የተጻፈውን የሀገር ስም ሲያነብ በድንጋጤ ፊቱ የገረጣው ቶሬንዛ ይላል መኮንኑ ለዓመታት በዚህ ሙያ ቆይቷል። ነገር ግን በየትኛውም የዓለም ሀገራት ዝርዝር ውስጥ እንደዚህ ያለ ሀገር ሰምቶ አያውቅም። ፓስፖርቱ ግን የሐሰትነት ወይም የፎርጂድነት ምልክትም የለውም። የደህንነት ማኅተሞቹ፣ የአጻጻፍ ስልቱ፣ ሁሉም ነገር ትክክለኛና የመንግሥት ሰነድ ይመስላል። መኮንኑ በፍጥነት ወደ ኮምፒውተሩ ሲያስገባውም ያ አንባቢ መሳሪያ ወይም ስካነር ስህተት መሆኑን ከመናገር ይልቅ ተቀባይነት አለው ሲል አረንጓዴ ብርሃንን አበራም። የጉዞ ትኬት፣ ቪዛዎች፣ ከዚህ ቀደም የተጓዘችባቸው የአየር ማረፊያዎች ማኅተም፣ ሁሉም ነገር እውነት ነው። ነገር ግን መረጃው ከየትኛውም ዓለም አቀፍ መዛግብት ጋር አይገናኝም። ይህች ሴት ማናት? ከየት መጣች? ኤርፖርት ውስጥ የሆነ ነገር እየተፈጠረ ነው። የሆነ ዓለም አይታውም የማታውቀው ነገር። ግራ የተጋቡት ኦፊሰሮች ለሴትዮዋ ጥያቄ ሲያቀርቡላት ተረጋግታ እንዲህ አለች፦ ቶሬንዛ፣ ጃፓንና ሜክሲኮ መካከል ያለች ትንሽ ደሴት ናት። መኮንኖቹ በአይነ ህሊናቸው የፓስፊክ ውቅያኖስን ሳሉት። በባዶ ውሃ የተሞላ ስፍራ ነው። እዚያ ምንም አይነት የምታያት አይነት ደሴት የለችም አሏት ግራ ተጋብተው። አስቡት፣ በእንደዚህ ያለ ሁኔታ ውስጥ ሆናችሁ ኢትዮጵያ የምትባል ሀገር ምስራቅ አፍሪካ ውስጥ የለችም ቢሏቸው። እሷም ታዲያ በዛ መንፈስ ውስጥ ሆና ነበረም። ትከሻዋን ንቅንቃ እንዴት የለችም ሀገሬ ኮናት ያለችው በአይኖቿ ውስጥ ጥርጣሬም ሆነ ውሸትም አይታይባትም። ነገሩ አሁን አስጊ ሆኗል። መኮንኖቹም ቢሆኑ እንዲህ ያለው ነገር ገጥሟቸው አያውቅም። ከፍተኛ የደህንነት ኃይሎች መጡ፣ ምርመራውም ቀጠለ። የሴትዮዋ ስልክ ከየትኛውም የዓለም ኔትወርክ ጋር አልተገናኘም። የያዘችው ገንዘብ ዲዛይኑ የእኛን ቢመስልም በላዩ ላይ የተቀረጸው ማኅተም ግን እዚህ ዓለም ላይ ያለ የትኛውን ባንክ አያውቀውም ነበረ ከቶኪዮ የመጣችበት የበረራ ኮድ እንኳን በመጓጓዣ ታሪክ ውስጥ የሌለ ሆነ። ይህ የምነግራቸው በዚህ ሳምንት በአሜሪካ ኒውዮርክ ጂኤፍኬ ኤርፖርት ውስጥ የተፈጠረ እውነተኛ ታሪክ እንጂ ተረት ተረት ታሊያም የሳይንስ ፊክሽን ፊልም አይደለም። አሁን ነገሮች እየተባባሱ መጥተዋል። እዚያ ያሉ ባለሙያዎች ምን እየተፈጠረ እንዳለም ጭራሽ ሊያውቁ አልቻሉም። ይህች እንግዳ ሴት ለ48 ሰዓታት ያህል ከባድ ምርመራ ተደረገባት። የደህንነት ኃይሎች የመርመሪያ ማቆያ ክፍል ውስጥ አስገብተዋት እነሱ ወጣ ይላሉ። ሴትዮዋ አንድ ክፍል ውስጥ ከአንድ የደህንነት ካሜራ ጋር ተፋጣለች። ሴኪሪቲዎቹ በቡድን ከውጭ ሆነው ግራ ተጋብተው ይመረምራሉ ምን እንደተፈጠረ ቢያወጡ ቢያወርዱ፣ በዚህ ዓለም መውቀታቸው ያገኙት ምንም ነገር የለም። ከዛም ነው ታዲያ ሌላ ተጨማሪ ነገር ካገኘን ብለው ሴትዮዋን ሊያፋጥጧት ወደ ዘጉት ክፍል ከፍተው ሲገቡ ሴትዮዋ ከተቀመጠችበት ወንበር የለችም። የት ገባች? በሩ እንደተዘጋ አረውን ቀዳ መለጠች ወለሉን ወለሉን በስታሮጠች፣ ምንም ምልክት የለም። ክፍሉ ሰላም ነው። ሴትየዋ ግን ህምጥ ትግባ ስምጥ ያያት የለም። የደህንነት ካሜራውም ሲግናል እንደራቀው የድሮው ቴሌቪዥን የደበዘዘና የተዘበራረቀ ምስል ብቻ ነው የሚያሳየው። ደህንነቶቹ ያዩትን ማመናቃታቸው፣ እንደዚህ ያለ ነገር በፊልም እንጂ በውን አይተው አያውቁም። ይሄ አስደንጋጭ ዜና ዓለምን ከመምታቱ በፊት ግን ያንን ለማመን እንኳን የማይቻል ታሪክ የሚያውቁት ጥቂት መኮንኖች ቀስ በቀስ ከሰባ ዓመታት በፊት በሌላ አህጉር የተከሰተውን የመጀመሪያውን ውሸት የሚመስል ታሪክን በሽኩሽኩታ ተናገሩ። ወደ ኋላ እንመለስ። ዓመቱ 1954፣ ቦታው በድጋሚ ሴትየዋ ከመጣችበት ሀገር ጃፓን ሃኔዳ አየር ማረፊያን ጊዜው ነውና የፍተሻ የፈተሻ መሳሪያዎች አናሳይሆኑበት በሰው አይንና ልምድ ብቻ የሚታመንበት ዘመን። አንድ ነጋዴ ለንግድ ስብሰባ መጣም። በፓስፖርቱ ላይ የተጻፈው ሀገር ደግሞ ቱሬድ ይላል። ነጋዴው ቱሬድ በፈረንሳይና በስፔን መካከል የምትገኝ ሀገር እንደሆነች በእርግጠኝነት ተናገሩ። እርማሪዎች ካርታ ሲያመጡ ያ ቦታ ቱሬድ ሳይሆን አንዶራ የሚል ስም ኖሮት አነበቡ። ሰውየው በጣም ግራ ተጋባም። አንዶራ ቱሬዴ ትጠፋች መሆን የለበትም። ሀገሬ ለሺ ዓመታት እኖራለች። እኛ የዚህ ዓለም አካል ነን እያሉ በብስጭት ሆኖ መናገርን ጀመሩ። መርማሪዎቹ እያዩት ሰው የሚዋሽ አልነበረም። ነገር ግን እውነቱ ከእኛ እውቀት ውጭ ነበረ። ሊያስሩትም አልፈለጉም። ወደ ሀገሩም እንዲሁ በነፃ መላክ አልቻሉም። በመጨረሻም ጉዳዩ እስኪጣራ ድረስ በአንድ የሆቴል ክፍል ውስጥ በታጣቂ ጠባቂዎች ስር እንዲቆ ያደረጉት የተቀመጠበት የሆቴል ክፍል የጦር ምሽግ ያህል ነበረ። በሩ ከውጭ ተቆልፎና ታሽጎ ነበር። መስኮቶቹ እስከ መጨረሻው ተጠርቅመዋል። ከበሩ ውጭ ሁለት የሰለጠኑ ጠባቂዎች ሌሊቱን ሙሉ አደሩ። ማንም ወደ ውስጥ አልገባም። ማንም ወደ ውጭ አልወጣም። ግን በማግስቱ ጠዋት መርማሪዎቹ ክፍሉን ሲከፍቱ ባዶ ክፍል ጠበቃቸው። ሰውየው የለም። አልጋው የተተኛበትም አይመስልም ልክ አዲስ እንደተነጠፈ ነበረም። ጠባቂዎቹ ምንም አይነት እንቅስቃሴ ሲያልፍ አላዩም ነበር። የቶሬንዛ ሀገር ነዋሪ ነኝ ያለው ሰው ከክፍሉ እንደ ጭስ በኖ ጠፋ። ፓስፖርቱ፣ ሰነዶቹ፣ እናም የጠረጴዛው ላይ የተቀመጡት ብዕሩ፣ ሁሉም ነገር እንደሌሉ ሆኖ ጠፉ። ለአመታት ጥያቄው ሲንከባል ኖረዋል። እንዴት? የት ሄደ? በሩ እንደተዘጋ እንዴት ይጠፋ ቻለ ቱሬድ በ1954 እንደ በረዶ ቀለጠች። ዛሬ ደግሞ እኛም የታሪክ ማኞች ሆነን ቶሬንዛ የምትባል ዓለም የማታውቃት ሀገር በ2025 ከዘመናዊ ስክሪን ላይ ተናጠፋች። ሁለቱም ምንም አሻራ ሳይተዉ ከምድራችን ላይ ተወግደዋል። ይህ ታሪክ ተራ ያጋጣሚ ሰንሰለት አልነበረም። የሰው ልጅ ታሪክ ራሱን የሚደግምበት የማይፈታን ቁቅልሻ አለው። ይህ የማንነትና የጊዜ መሸርሸር ምስጢር በየዘመኑና በየአህጉሩ ልዩ መልክ ይዞ ብቅ ይላል። ወደ ጥንታዊቷ የእንግሊዝ ምድር በአይነ ኅሊናችን እንመለስ። በዊል ፒት መንደር የዚህ ዓለም ሰዎች ሜዳ ላይ ሲንከራተቱ ሁለት አስገራሚ ሕፃናትን አግኝተዋል። ቆዳቸው ከእኛ ቆዳ የተለየ ሆኖ አረንጓዴ ቀለም ያለው ነበረ። የሚናገሩት ቋንቋም ከዚህ ዓለም የተለየ ነበር። በመጨረሻም ቋንቋችንን መማር ሲጀምሩ ሀገራቸው ፀሐይ ሙሉ በሙሉ የማትወጣበት ዘላለማዊ ድንግዝግዝ የሰፈነበት የቅዱስ ማርቲን ምድር እንደሆነች ነገሩ። እና እርሱ በድንገት እንደመጡ ሁሉ ያቺን ምድር ማንም ሊያገኛት አልቻለም። ይህ ክስተት የጊዜና የቦታ መጋረጃ ምን ያህል ቀጭን እንደሆነ የሚያሳይ ጥንታዊ ማስረጃ ነው። ወደ 19ኛው ክፍለ ዘመን ጀርመን ስንመለስም ካስፓር ሃውዘር የተባለ ምስጢራዊ ወጣት ታሪክ እናያለን። እርሱም ከየት እንደመጣ ማን እንደሆነም አይታወቅም ነበረ። ወለድኩት ያለች እናት እናውቀዋለን የሚሉ ጓደኞች የሉትም። ሕይወቱን ሙሉ በጨለማ ውስጥ እንደኖረ ተናገረም። ታሪኩ ሁሉን ሰው ገራ አጋባም። ይሄ ካስፓር የተባለ ሰውም በድንገት እኛ ወደ ምንኖርበት ዓለም እንደመጣ ሁሉ በድንገት በምስጢር ጠፋም። ለዓለም ደግሞ ያልተፈታ እንቆቅልሽ ትቶ አልፏል። በዘመናችን ደግሞ በ2000 ዓ ጆን ቲቶር የሚባል ሰው በኢንተርኔት መድረኮች ላይ ብቅ ብሎ ነበረ። እርሱ ራሱን ከ2036 ዓ ም የመጣ የጊዜ ተጓዥ ወይንም ታይም ትራቨለር ብሎ እራም ስለ ወደፊቱ የሰጣቸው ትንቢያዎች ብዙ ሰዎችን አስደንግጠዋል። እሱ ከ2036 የመጣው ደሞ የመጣበት ዘመን 2000 ዓመት ነበረ። ከዘመኑ 36 ዓመተ ምህረት ቀድመዋል። እናም የሚናገራቸው ነገሮች እውነት፣ እርሱ ታይም ትራቨለር ከሆነ የሚሆኑ የሚፈጠሩ ነገሮች ናቸው። ናቸውና አለም ያኔ ክው ብሎ ነበረ ልክ እንደ ቱሬድ እና ቶሬንዛ መልእክቶቹም በድንገት እንደሌሉ ሆነው ጠፉ፣ አካውንቱም ከዓለም መረብ ላይ ተወገደም። የቱሬድ ጥንታዊነት እስከ ቶሬንዛ ዘመናዊነት፣ ከጨለማው ምድር አፈታሪክ እስከ ጆን ቲቶር የዲጂታል ዘመን ትንቢት ታሪኩ ቅኝት ሁሌም አንድ ነው። ሁሌም ሰዎች በድንገት ይመጣሉ፣ ሁሌም የእኛ ካርታ የረሳውን ሀገር ሀገሬ ብለው ይጠራሉ። ደግሞም ሁሌም ወደ መጡበት በድንገት ይመለሳሉ። ይህ የሚያሳየው እውነታችን ለጥቂት ጊዜ በሌላ ልኬት እየተደራረበ እንደሆነ ነው። የቶሬንዛ መጥፋት ከቱሬድ መጥፋት ጋራ በአንድ አይነት ምስጢራዊ ኃይል የተገናኘ መሆኑ አይቀርም። እሴትየዋ ከጠፋች በኋላም የደረሰችበት የአየር ማረፊያ ለብዙ ቀናት ያህል በድንጋጤና በዝምታ ተውጦ ነበር። መኮንኖቹ ያንን ፈጽሞ የሌለ ሀገር ፓስፖርት በእጃቸው ስለጨበጡ ብቻ እንደ እብድ ተወልደው ያደጉባትን ይህችን ዓለም በጥርጣሬ መመልከት ጀመሩ። በሳይንሳዊው ዓለም ውስጥ የጊዜ ስንጥቅ ወይንም ታይም ስሊፕ ወይንም የልኬት መደራረብ የሚባል ሐሳብ አለ። ይህ ማለት ሁለት የተለያዩ ዓለማት ለአጭር ጊዜ ሲገናኙ ሰዎች ወይንም ቁሶች በር ተከፍቶላቸው እንዲያልፉ ይደረጋል። እነዚያ ሰዎች ሲመጡ የተለመዱ ይመስላሉ፣ ግን ዓለማቸው የእኛ አይደለም። እናም ያቺ ቅጽበታዊ መደራረብ ስታልቅ የጊዜው መስመር መልሶ ሲዘገም ወደ መጡበት በማይታይ ኃይል ይሳባሉ። እዚህ የሚቀረው ግን የማያልቅ ጥያቄ ብቻ ነው። እንግዲህ አየር ማረፊያዎች ተራ የመጓጓዣ ማዕከል ብቻ አይደሉም ማለት ነው። ምናልባት እነርሱ ጊዜና ቦታ የሚገናኝባቸው ከሌላው የዓለም ስሪት የመጣ ሰው በድንገት ወደ እኛ ሊገባበት የሚችል መግቢያ ወይም ፖርታል ሊሆኑ ይችላሉ። የእኛ ዓለም እንደምንገምተው የጸናና የተረጋጋ እንዳልሆነ የሚያሳዩ ማስጠንቀቂያዎችም ጭምር ናቸው። ናስቡት ምናልባት አሁን በሌላ እውነታ ውስጥ ወይንም ደግሞ አሁን ብዙ ሰው እያሰበው እንዳለው ከሆነ ደግሞ በሌላ ዓለም ውስጥ የእነርሱ መኮንኖች የተባበሩት መንግስታት የሚል ማተም ያለበትን ፓስፖርት እየተመለከቱ ይህች ሀገር እዚህች ምድር ላይ ናት ወይስ ሌላ ብለው ይጠይቁና እንደኛው ይወዛገቡ ይሆናል። የሁሌ የሚያሳየው አንድ በር በ1954 ከተከፈተ እናም ከዓመታት በኋላ እንደገና ከተከፈተ ያ ማለት ያ ፈጽሞ አልተዘጋ ማለት ነው። የቱሬድና ቶሬንዛ ሚስጥር የማይሞት የእውነት አንቆቅልሽ ነው። ይህ ታሪክ እያንዳንዱ ሰው በዙሪያችን ያለውን ዓለም በጥንቃቄ እንዲመለከት ይጋብዛል። ሌላ የማናውቀው ዓለም ከእኛ ጎን ለጎን የሚኖር ከሆነ ምናልባት እኛም በሌላ ቦታ አስገራሚ እንግዳ ሆነን እየታየን ይሆናል። ታዲያ ይህን የሕልውናችንን ጥልቀት የሚፈታተን ታሪክ ከወደዳችሁት ላይክ በማድረግ ይህን አስተማሪ መልእክት ለሌሎች በማጋራትና ገንቢ አስተያየታችሁንም ከስረ በመጻፍ ቤተሰባችንን ይቀላቀሉ። ለተጨማሪ አስተማሪና አስገራሚ ታሪኮች ሰብስክራይብ ማድረጎን አይርሱ። የዓለማችን መጋረጃ ሲቀደድ ቀጣዩ መንገደኛ ማን ይሆን?